ብዙ ጊዜ ቤቲንግ የምትጫወቱ ሰዎች በደንብ ቼክ ታርጉታላችሁ ብዬ አስባለሁ። ብዙዎቹም ታውቁታላችሁ ብዬ አስባለሁ። ይህን ዌብሳይት ይህ ዌብሳይት ብዙ ጊዜ ኮሬክት ስኮሩ ኢቨን ይሳካል። ሰላም ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንዴት ናችሁ? የዛሬ ወደ አዘጋጀሁት ፕሮግራም ስመጣ፣ የዛሬው ፕሮግራም እንግዲህ እንዴት አድርገን ፉትቦል ቤቲንግን እንዴት አድርገን የተለያዩ ቤቲንጎች ሊሆኑ ይችላሉ፣ ግን እኔ ዛሬ ማቅረብላችሁ የፉትቦል ቤቲንግን እንዴት አድርገን መብላት እንችላለን፣ እንዴት አድርገን ምን ብንጠቀም ለመብላት ይቀለናል የሚለውን ይዤላችሁ ቀርብ ያለው ማለት ነው። አሁን ቀጥታ ወደ ፕሮግራማችን ስንገባ እንግዲህ ቤቲንግ እንደምታውቁት ቤቲንግ አጫዋቹ ነው እንጂ ከተጫዋቹ በላይ አጫዋቹ ይበላል። ይህ የታወቀ ነገር ነው። አጫዋቾች ብዙ ቅርንጫፎች አሏቸው። ስለዚህ ከአንዱ ሾፕ ዛሬ መቶ ሺ ብር እንኳን ቢበላ መቶ ሺ ብር እንኳን ቢበላ ከተለያዩ አምስት ስድስት ቅርንጫፎች ደግሞ ወደ ሶስት መቶ አራት መቶ እንዲሁም ደግሞ 600 ሺ አስገብቶ ሊሆን ይችላል። ከዛም በላይ ሊሆን ይችላል። ስለዚህ 100 ሺ ብር ተበላ ማለት ብዙ ሺ ብሮችን አስገብቶ ነው። ስለዚህ ይህን ማወቅ አለብን። መጀመሪያ እኛ ከምን በላው በላይ ቤቲንግ ቤቱ እንደሚበላ ማወቅ አለብን። ሲቀጥለው ደግሞ አንዳንድ ጊዜ ቲፖች እንሸጣለን ብለው በማጭበርበር የሚሰሩ ልጆች አሉ። እኛ ሀገርም ላይ አለ፣ የተለያዩ ሀገር ላይም አሉ። ኤዲት በተደረገ ፔፐር ነው ኤዲት ይደረጋል። በቃ ያ ፒክቸር ይላክላቸዋል። አንድ 1 15 ጓደኞቻቸው ቴንኪው ምናምን ብለው እንደዚህ ያክል በላው ብለው የተለያየ ፎቶ አድርገው ስክሪንሾት አድርገው ይልኩላቸዋል። ያንን በማየት እናንተ ደግሞ እንበላለን ብላችሁ ብዙ ብራታችሁ ገዝታችሁ እንደገና ለዛ ለምት ለገዛችሁት ጌም ደግሞ ብዙ ብር አወጣችሁ መድባችሁ ቢበላሽ፣ አስቡት ምን ያህል ፌል እንደምታደርጉ። ስለዚህ እኔ ይሄን አልመክረም። በቅ አንዳንድ እነሱ ልክ እነዛ እንሸጣለን የሚሏችሁ የሚያገኙበትን ሪሶርስ ልንገራችሁ ብዬ ነው ዛሬ ያመጣውላችሁ ስድስት ምርጥ ዌብሳይቶች አሉ የቤቲንግ ቲፕ በደንብ በደንብ በቅ ተጠንቀቃችሁ የምትሰሩ ከሆነ የምትበሉበት ስድስት ምርጥ የተለያዩ የቤቲንግ ቲፕ ዌብሳይቶችን አስተዋውቃችኋለሁ ማለት ነው። ከነዚህ ጋር አገናኝታችሁ ግምታችሁ ምን ላይ ይመሳሰላል የሚለውን አይታችሁ ከእናንተ ግምት ጋር የምትሰሩበትን የቤቲንግ ቲፕ ዌብሳይት ነው ይዤላችሁ የመጣው ማለት ነው። አሁን ቀጥታ ስድስተኛ ደረጃ ወደ ሰጦት ዌብሳይት እንሄዳለን። ስድስተኛ ደረጃ የሰጦት ዌብሳይት ቤት ክላን ይባላል። ቤት ክላን ዶትኮም ይባላል። እንግዲህ እንደምታዩት አሁን የዛሬን የፉትቦል ፕሪዲክሽን ያሳየናል። ፕሪቪየስ ትናንት፣ ከትናንት ወዲያ የነበሩትን ፕሪቪየስ የሚለውን ማየት ትችላላችሁ። እንዲሁም ኔክስት የነገውን፣ ከነገ ወዲያ ያለውን ደግሞ ማየት ትችላላችሁ ኔክስት የሚለውን በመጫን እንደምታዩት። እንግዲህ ቤት ክላን ብዙ አይነት ቲፖችን ይለቃል። ከፉትቦል ውጭ ክሪኬት፣ ባስኬትቦል፣ ቴኒስ፣ አይስ ሁኪ፣ ፉትቦል ዩስ፣ ቤዝቦል፣ ቮሊቦል፣ ሀንድቦል እና ኢስፖርትን ይለቅልናል ማለት ነው። እንደምታዩት የ ዛሬ ቲፖች እዚጋ ተቀምጠዋል። አፍሪካን ኔሽን ቻምፒየንሺፕ አለ፣ ሁለት ጨዋታ አለ። ቤልጂየም ፈርስት ዲቪዥን አለ፣ ኮስታሪካ ፕሪሚየር። ያው ዛሬ እንግዲህ ብዙ ፕሪሚየር ሊግ ጌሞች የሉም፣ እንደ ድንገት ፕሮግራሙን የሰራውላችሁ ዛሬ ስለሆነ በዛሬው ቀን እንግዲህ ብዙ ጌሞች ላይኖሩ ይችላሉ። ማናቃቸው ኢኤፍኤል ካፕ አለ፣ እንዲሁም ሳውዛምፕተን ከኒውካስትል አለ። እዚጋ እንደምታዩት ወደታች ሊግ ዋን አለ ወደ ታች እንዲህ ባደረገ ቁጥር የተለያዩ ጀርመኒ ቡንደስሊጋ ዛሬ አሁን ቡንደስሊጋ አለ። ከዚህ ጋር ማየት እንችላለን። ሌፕዚግ ከሻልካ አለ፣ ባየር ሙኒክ ከኮሎኝ ቴስጂ ሆፈኔም ከቬፍቢ ስቱትጋርት የተለያዩ እንዲሁ አለ። እንደገና ደግሞ ሃንጋሪ አለ። ፈረንች ባሮች ከዛላግሬስጊ ይህን አላቃቸውን በደንብ ፈረንስ ቫሮሽ በደንብ ምርጥ ቲም ስለሆነ ነው። ያው ቻምፒየንስ ሊግም የመሳተፍ እድል አላቸው እና አሪፍ ቲም ናቸው። ለዛ ነው። ኢታሊ ሴሪያ አለ፣ ሞሮኮ፣ ኔዘርላንድ እንዲሁም ደግሞ ስኮትላንድ ፌካፕ ካፕ አለ። እንደምታዩት እንግዲህ እነዚህ አዘጋጅቶልናል ማለት ነው። አሁን ለምሳሌ ዛሬ ጀርመን ቡንደስሊጋ ጋር ምን ምን ተገምቷል የሚለውን እናያለን። ሌብዚግ ከሻልክ ቀጥታ ቲፑን ለማየት አሁን እዚህ ጋ እንገባለን። ከዛ በመቀጠል እንደዚህ ይመጣላችኋል። የሻልክ ሻልክ ና የሌብዚግን ግምት እዚጋ ደቅ ያደርግላችኋል ማለት ነው። በተለያየ ሁኔታ በፐርሰንት ነው የሚያስቀምጥላችሁ። ከተገመቱት ግምቶች አንጻር በፐርሰንት ያስቀምጠዋል። ከዚህ ጋር እንደምታዩት እንግዲህ ቀጥታ ሌፕዚግን ያሸንፋል ብሎ 65 ፐርሰንት ሰጥቶታል። እንዲሁም ደግሞ ቦስቲም ስኮር ደግሞ 57 ፐርሰንት ሰጥቶታል ይገባባሉ ብሏል። እንዲሁም ደግሞ ጎል ላይ ደግሞ ኦቨር 2.5 ብንለው 60 ፐርሰንት ኦቨር 40 ፐርሰንት ደግሞ አንደር ነው ብሏል። ስለዚህ ይሄም ያስኬዳል። እንዲሁ ደግሞ ኮሬክት ስኮር ብሎ ደግሞ በኮሬክት ስኮር ደግሞ አራት ለአንድ ያልቃል ብሎ ገምቷል ማለት ነው። ግምቱን እንግዲህ ይሄ ግምት እንግዲህ አሁን እናንተ ምን ታደርጋላችሁ ስትጫወቱ? ለምሳሌ ሌብዚ ግን ዊን ሰጣችሁት ከሆነ ከዚህ ጋር እንደምታዩት 65% ያሸንፋል ብሏል። እንደምታዩት አራት ለአንድ ያሸንፋል ብሏል። በዛ አስኪዳችሁ ማሰብ ትችላላችሁ። ኦኬ ሊያሸንፍ ይችላል። እንዲሁም ደግሞ የተለያየ ጎል መጫወት ከፈለጋችሁ ኦቨር አንደር፣ ኦቨር 2.5 ስላለው ኦቨር 1.5 ብትሉት በጣም እርግጠኛ ነው። ቦስቲም ስኮር ከምትሉት ለምሳሌ ቦስቲም ስኮርም እንዲሁ ጀርመን ብዙ ጊዜ ስለሚገባቡ ቦስቲም ስኮርን ብትሉት ያዋጣል። የተለያየ ግምታችሁን ትሰጣላችሁ ማለት ነው። በጣም ምርጥ ዌብሳይት ነው በነገራችን ላይ ቤት ክላን። ከዛ እንግዲህ ይህን ባክ ብለን ወጠን ባየር ሙኒክ ከኮሎኝ የሚለውን ደግሞ የአንድ ሰዓቱን ጨዋታ ደግሞ እናያለን። እዚህ ጋ ደግሞ እንግዲህ ባየር ሙኒክ ከኮሎኛ አለ አራት ተኩል መሰለኛ አንድ ተኩል ይላል። እዚህ ጋር ሌላ አቆጣጠር መሰለኝ፣ ማታ ነው ጨዋታው። እንደምታዩት እንግዲህ ዊነር ባየር ሙኒክ 83 ፐርሰንት ሰጥቶታል። ኦኬ። ስለዚህ ባየር ሙኒክ ያሸንፋል ብለን እዚህ ጋር ማሰብ እንችላለን። እንዲሁም በውስጥ የምስኮር ደግሞ 58 ፐርሰንት ይገባባሉ ብሏል። እንዲሁም ደግሞ 42 ፐርሰንት ደግሞ ኖ ቦዝ ብሏል። ስለዚህ ከዚህ እናመዛዝናለን። እንደገና ከራሳችን ከሰራነው ግምት ደግሞ አለ መጀመሪያ የራሳችን እንሰራለን። ከዛ በኋላ ደግሞ የነዚህን ግምት እያየን ከእነሱ ጋር ተቀራራቢ የሆነውን ይሆናል ብለን የምናስበውን እያስገባን መጫወት ነው እንግዲህ ለመብላት። እሱን ደግሞ እንግዲህ በተለያየ በተለይ በቀጣይ ፕሮግራም ደግሞ እንዴት እየተጫወትን ከነዚህ ጋር እንዴት እንደምንሰራ አሳያችኋለሁ። ዛሬ ዌብሳይቶችን ነው ማስተዋወቃችሁ ማለት ነው። እንግዲህ ይህን ይመስላል ቤት ክላን። እንደምታዩት የተለያዩ ሊጎችን ነው የሚገምትልን ማለት ነው። ስለዚህ ቤት ክላን ስድስተኛ ደረጃ ሰጥቻለሁ። በጣም ምርጥ ዌብሳይት ነው፣ ብዙ ጊዜ ይሳካለታል። እኔም ብዙ ጊዜ ከነሱ ተጠቅሜበታሉ፣ ቤቲንግ ስጫወት ማለት ነው። ስለዚህ አሁን አምስተኛ ደረጃ ወደ ሰጠት ዌብሳይት እንገባለን ማለት ነው። አምስተኛ ደረጃ ወደ ሰጠት ዌብሳይት ስመጣ ቲፕ ሰቨን ቱ ፎር ዶት ኮም ይላል። ቲፕ ሰቨን ቱ ፎር ዶት ኮም ይላል። እንደምታዩት እንግዲህ ዌብሳይቱ ይህን ይመስላል። ከዛ እንግዲህ የዚህ ዌብሳይት አቀራረብ ደግሞ በጣም ይለያል፣ ደስ ይላል። ዋን ኤክስ ቱ አለ ማለትም ፉል ታይም ማን ያሸንፋል የሚለውን እንዲሁም ኮሬክት ስኮር ቲፕ ይሰጣል። የብቻ ነው የሚያስቀምጣቸው። ሀፍታይም ፉል ታይም ቲፕስ አሉ፣ ሀፍታይም ቲፕስ አለ፣ ቦስቲም ስኮር አለ፣ እንደገና ኦቨር አንደር 2.5 ጎልስ አለ፣ ድራው ነው ቤት ደብል ቻንስ የተለያዩ አሉ ማለት ነው። ከዛ ላይ እንግዲህ ለምሳሌ አሁን እኛ ገብተን ቦስቲ ምስኮር የሚለው ላይ ብንገባ በስቲም ስኮር የሚለውን ብንገባ እዚ ጋር ቪው ቲፕ ስንላለን። ከዛ በኋላ እንግዲህ እንደምታዩት ቅርብ ሰዓት ላይ ያሉትን ጨዋታዎች ይጀምራል። ከላይ እንደምታዩት እንግዲህ ፔርሲ ኬድሪ ከማዱራ ዩናይትድ ይላል። አንድ ሰዓት ከ23 ካውንት ዳውን ያረጋል። በነገራችን ላይ ይሄኛው እያንዳንዱ ጌሞች የሚቀራቸውን ሰዓት ካውንት እያረገ ያሳያቸዋል። እዚህ ጋር ቅርብ ሰዓት ካለው ጀምሮ ነው። አፕካሚንግ ነው እያንዳንዱን የሚያሳየን ማለት ነው። ስለዚህ ቦስቲም ስኮር ኖ ያለው አለ። እዚህ ጋር ኢራን ሊግ ላይ አሁን ብዙ ጊዜ ቦዝ አይገባቡም፣ እንደምታዩት ቦስቲም ስኮር ኖ ብሎታል። ወደ ላይ እያረግን በምንሄድበት ሰዓት እስቲ ወደ ምናውቃቸው ሊጎች እንሄዳለን። ለምሳሌ አሁን ዛሬ ሻልክ ከሌፕዚክ ቦስቲም ስኮር የስ ብሎታል። እዚህ ጋር ገብተን ኦልቲፕስ እምትላለች፣ ኦልቲፕስን ስንነካ ቀጥታ ሙሉ ቲፑን ያሳየናል ማለት ነው። እዚህ ጋ አሁን ለምሳሌ ፉል ታይም ዊን የሰጠው አዌይ ነው። ዛኛው ቤት ክላል ላይም እንዳያችሁት ለሌፕዚግ ሰጦታል። ስለዚህ ከዛ ጋር ራሱ ተመሳሳይ አለ። ኦቨር አንደር ኦቨር 2.5 ብሏል። እዛም ኦቨር 2.5 አለ። እዛም ፖስቲቭ ስኮር አለ፣ እዚህም ፖስቲቭ ስኮር አለ። ሀፍ ታይም ፉል ታይም ይሄ ይለያል። ይሄኛው ሀፍ ታይም ፉል ታይም ሌብዝግ ያሸነፋል ብሏል። እንዲሁም ኮሬክት ስኮር ደግሞ 3 ለ አንድ ብሏል። እዛኛው ጋር አራት ለ አንድ ብሏል። ስለዚህ ከነሱ ጋር ያመጣጥነን ከኛ ግምት ጋር ያለውን እያመጣጠንን እንጮታለን ማለት ነው። እንዲህ ወደ ላይ ደግሞ እየሄደን ስንሄድ ለምሳሌ ሳውዝ አፍሪካ ማሜሎዲ ሰንዳውን ሳለ ይህን ቦስቲ ምስኮር ነው ብሎታል። ብዙ ጊዜ ሳውዝ አፍሪካ አፍሪካ ሊጎች ብዙ ጊዜ ቦስቲ ምስኮር አይገባቡም። እስቲ ኦልቲፕ እንገባለን ደግሞ ቲፕ ላይ ገብተን ደግሞ ምን ምን ተገምቷል የሚለው እናያለን። ኦቨር አንደር እንግዲህ አንደር 2.5 ብሎታል። ቦስቲም ስኮር ነው ብሎታል። ፉል ታይም አዌይ ዊን ብሎታል። እንዲሁም ሀፍ ታይም ፉል ታይም ድራው ና አዌይ ብሎታል። ኮሬክት ስኮር አንድ ለዜሮ አዌይ ማመውሌድ ያሸንፋል ብሎ ገምቷል ማለት ነው። ስለዚህ ቲፕ 724 ዶትኮምን በጣም ምርጥ ከምላቸው ዌብሳይቶች አንዱ ነው። በጣም ብዙ ጊዜ ይሳካለታል። የምሬን ነው የምነግራችሁ። በደንብ ተከታተሏቸውና እዋቸው፣ ከዛ በኋላ በደንብ ታምናላችሁ። ስለዚህ ሁሉም ቲፕ ይሳካል ማለት አይደለም፣ ግን አመዛዝናችሁ ሊሆን ይችላል ይቀራረባል ብላችሁ የምታስቡትን ከእናንተ ግምት ጋር እንዲሁም ደግሞ ካለው ከጌም አንጻር ካላቸው የቅርብ ጊዜ ጨዋታ አንጻር በዛ እያያችሁ። በደንብ ለመገመት ይቀላቸዋል ማለት ነው እንጂ ሙሉ ለሙሉ የነዚህን ቲፕ ወስዳችሁ ተጫውቶ እያልኳቸው አይደለም። ስለዚህ አሁን ለምሳሌ እዚህ ጋር ባየር ሙኒክ ከኮሎኝ ቦስቲም ስኮር ነው ብሎታል። እዛ ቤት ክላል ላይ ደግሞ የስ ብሎታል። ስለዚህ የሁለቱ ይለያያል ማለት ነው። እዚህ ጋር አሁን በቦስቲም ስኮር ግን ኦል ቲፕስ እንገባለን። ኦል ቲፕሱ ምን አለው እንላለን። ከዛ ለበኋላ ፉል ታይም ድራው ኦር አዌይ አለ። እንግዲህ እዚጋ ደግሞ እንደምታዩት ይሄ የወልስበርግ ነው፣ ይቅርታ ባየር ሙኒክ የባየር ሙኒክ ቦስቲም ስኮር ኖ ብሎታል። እንግዲህ እዛ ቤት ክላንጋ ደግሞ የስ ብሎታል። እንዳያችሁት እዚ ጋር ፉል ታይም ለሆም ለባየር ሙኒክ ዊን ሰጥቶታል። ኦቨር 2.5 እዛም ኦቨር 2.5 ብሏል። ቦስቲም ስኮር ኖ ብሎታል። እዚህኛው ጋር እዛ የስ ብሏል። ሀፍ ታይም ፉል ታይም ይሰጣል። እዚ ጋ ያው ባየር ሙኒክ ሃፍ ታይም ፉል ታይም ብሏል። ኮሬክት ስኮር 6 ለ0 ብሏል። 6 ለ0 ይሆናል ብለን አናስብም። እዛ ጋር አለ አንድ ብሏል። ስለዚህ የምንገመታቸው ጎል ከሆነ ጎል፣ እንዲሁም ዊን ከሆነ ዊን እያለን እንግዲህ እያመዛዘንን ካለው ቲፖች ጋር እናያለን ማለት ነው። ስለዚህ በጣም ምርጥ የቲፕ ዌብሳይት ነው። ቲፕ ሰብን ቱ ፎር። እንግዲህ አሁን ቀጥታ ወደ አራተኛ ደረጃ ወደ ሰጠኋት ዌብሳይትን ቀጥላለን ማለት አራተኛ እንዲሁም ደግሞ በዛ ያለ ጨዋታ ለማየትም ወደታች እንደዚህ ስክሮል ስናደርግ እናገኛቸዋለን ማለት ነው። ስለዚህ ቤት ጄኒዮንን እንግዲህ አራተኛ ደረጃ የሰጠውበት በጣም ምርጥ ዌብሳይት ስለሆነ ነው። ብዙ ጊዜ እነሱም ይሳካል። ስለዚህ እንግዲህ ቤት ጄኒዮንም እንድትጠቀሙ በዚሁ አጋጣሚ እየነገርኳችሁ አሁን ሶስተኛ ደረጃ ወደ ሰጠነው ዌብሳይት እንሄዳለን ማለት ነው። ሶስተኛ ደረጃ ወደ ሰጠውት ዌብሳይት ስመጣ ቤት ነምበርስ ዶት ጂአር ቤት ነምበርስ ዶት ጂአር ብለን ሰርች እናደርጋለን። ይሄኛው እንግዲህ ቤት ነምበርስ ቲፕ ደግሞ በጣም ለየት ይላል። ይሄኛው ደግሞ እንግዲህ ምርጥ ዌብሳይት ነው። ብዙ ጊዜ ይሳካላቸዋል እነሱም ጋር እዚህ ጋር እንደምታዩት ያሳያቸዋል። የዛሬው ቲፕ እንግዲህ በ24 ይሄን ይሄን ብሏል እንግዲህ ኦሎምፒያኮስን ዊን ሰጧል እንደምታዩት ጎል ደግሞ መጫወት ከምትፈልጉ ከሆነ ሁለት እስከ ሶስት ጎል ይገባል ብሏል። የዚህኛው ግምት ደግሞ እንደዚህ በጎን ጎል በዚህ ጎን ደግሞ ዊን ስትሬት ዊን ይሰጣል ማለት ነው። ከዛ ኢጂፕት አለ ሌብዚግ ኦቨር 2.5 ብሎታል። እንደገና ደግሞ ኦቨር ማለት 2.5 ነው፣ አንደር 2.5 ነው። ጎል ከሆነ ደግሞ ቦስቲም ስኮር ነው። እዚህ ጋር አቀራረባቸው እንደዛ ነው። ጎል የሚል ከሆነ ቦስቲም ስኮር ኦር ደግሞ እንደዚህ የጎል ሬንጅ ይገልጻሉ ማለት ነው። ከላይ አሁን እንደምታዩት ቱ ኦር ስሪ ቱ አፕ ቱ ስሪ ጎል ይላል። አልሃሊ ናሽናል የሚለው ጋር ከናሽናል ባንክ ጋር የሚጫወቱትን እንዲሁም ደግሞ አልሃሊን ያሸንፋል ብለዋል። ፒስቢንም እንዲሁ ያሸንፋል ብለዋል። ኦቨር ቱ ፖይንት ፋይቭ ያልቃል ብለዋል። ባየር ሙኒክንም ባየር ሙኒክ ያሸንፋል እንዲሁም ኦቨር ብሎ 3.5 ብሎታል። ይሄኛውን ባየር ሙኒክን ሌሎቹ ኦቨር 2.5 ኦቨር ኦይ አንደር 2.5 ስለሆኑ 2.5 ብሎ አይጽፍም። ስለዚህ ኦቨር 3.5 ሲለው ደግሞ ኦቨር 3.5 ብሎ ይጽፍላቸዋል ማለት ነው። እንዲሁ እንደምታዩት ወደ ታች ስትሄዱ ስፖርቲንግ ዊን ሰጥቶታል፣ ኦቨር 2.5 ብሎታል። እንግዲህ እንደዚህ ያለ ይሄዳል። ሳውዝአምፕተን ከኒውካስትል የኤፍኤል ካፕ አለ ዛሬ ኒውካስትል ያሸንፋል ብሏል። ጎል ጂጂ ማለትም ጎል ከሆነ ደግሞ በውስጥ ይምስኮር ብሎታል። እንግዲህ ወደ ታች ስንሄድ የትናንቱን እንግዲህ እንደዚህ አድርጎ አሳክቷል። በዳር በኩል ያለው መጀመሪያ እዚ ጋር ዋን ኤክስ ዋን ኤክስ ዋን የሚለው ስትሬት ሲሆን ይሄኛው ደግሞ ጎል ነው። በዚኛው በቀኝ በኩል ደግሞ ጎል አለ። ስለዚህ የትናንቶች እነዚህ ተሳክተውለታል ማለት ነው። ከትናንት ወዲያም ይሄን ሙሉን አሳክቷል ማለት ይቻላል። ስለዚህ ቤት ነንበርስ በጣም መርጥ ዌብሳይት ነው ብዬ አስባለሁ። ስለዚህ ቤት ነንበርስን እንድትጠቀሙበት ስል በዚሁ አስተዋውቃቸዋለሁ ማለት ነው። አሁን ቀጥታ ሁለተኛ ደረጃ ወደ ሰጠ ነው ዌብሳይት ለመቀጠል ሁለተኛ ደረጃ ወደ ሰጠውት ዌብሳይት ነው መመጣ ፉትቦልስ ፉትቦል ፕሪዲክሽንስ ዶት ኮም ይባላል። ይሄ በጣም ይለያል። የምር ነው የምነግራችሁ። በጣም ይለያል ከሌሎቹ። ዌብሳይቶች በጣም ምርጥ ነው ብዬ ማሰበው ዌብሳይት ነው። እዚጋ አሁን አሉ የተለያዩ ቀኖች አሉ፣ ግምቶቹ ማየት ትችላላችሁ። 23 22 እያላችሁ ዛሬ 24 ነው። እዚህ ጋር የዛሬውን አመጧል። ከላይ እንግዲህ እንደምታዩት ላዚዮ ከኤሲ ሚላን ይላል። የነሱን እንግዲህ ቪው ፕሬዲክሽን የምትለዋን እንነካለን በነንካንበት ሰዓት እንደዚህ ያመጣልናል። እንግዲህ ይሄ ዌብሳይት ደግሞ ላዚዮ ከ ከኤሲ ሚላንን ሁለት ለሁለት ያልቃል ብሏል። ስለዚህ እዚህ ጌም ላይ ኦቨር 2.5 ኦቨር 1.5፣ እንዲሁም ቦስቲ መስኮር ብንል በጣም ያዋጣል። እዚህ ጋር እንደምትዩት ሶስቱም ላይ ስናየው የተለያየ ነው፣ ግን ቦዝ አለው ሶስቱም ላይ ስለዚህ ቦስት ይመስኩር ብንለው አዋጭ ነው ማለት ነው። እዚህ ጋ ደግሞ እንግዲህ እንዴት ይሄን ግምት እንደገመተ እዚ ጋር ያብራራላችኋል ማለት ነው። ወደ ሰር እያላችሁ ስትሄዱ ስለ ሁለቱም ቲም ስላለው አቋም ያብራራላችኋል ማለት ነው። ቀጥታ ባክ ብለን እንወጣለን። ከዛ በኋላ ሌፕዚግን እናያለን። ጀርመን እንዳይ ደግሞ ሌፕዚግ ከሻልክ ምን ገመተው የሚለውን ቪው ፕሬዲክሽን የሚለውን እናያለን። ያለን ከዛ እዚ ጋር እንደምታዩት ቤት ጄኒውን ጋር ሌብዚግን ደብል ቻንስ ነው የሰጠው፣ እና ቦስቲ ምስኮር ብሎታል። እዚ ጋ ደግሞ እንግዲህ አንድ እኩል ብሎታል። ይህም አንድ እኩል ያለበትን ነገር እዚ ጋር ያብራራላቸዋል። ስለዚህ ቦስቲ ምስኮር ማለት እንችላለን ማለት ነው። ይህን ጌም ሌሎቹ ጋር ኦቨር 2.5 ተገምቷል እዚህ ጋር ኦልሞስት አንድ እኩል ነው ያለው። ስለዚህ ይሄ አንድ እኩል ብሏልና እነዛ ኦቨር 2.5 ብሏልና መጋጨት የለብንም። ኦቨር 1.5 ብለን መገመት እንችላለን ወይም ደብል ቻንስ ለሌብዚግ ወይም ደግሞ ቦስቲም ስኮር እና ደብል ቻንስ ለሌብዚግ መስጠት እንችላለን። የተለያዩ አማራጫችን ከራሳችን ግምት ጋር ወይም ደግሞ ይሄ ጌም አይሆንም የተለያየ ግምት አለው ብላችሁ ሌላ ግምት፣ ሌላ ጨዋታ እንድትጫወቱ በዚሁም ደግሞ ያሳያችኋል ማለት ነው። የተለያዩ ፕሪዲክሽኖችን ማየት የተለያየ ሀሳብ ስለሆነ ከእናንተ ፕሪዲክሽን ጋር የተጠጋገው ነው መስራት ያለባችሁ ማለት ነው። እዚህ ጋ አሁን ባየር ሙኒክ ከኮሎኝ ምን ብሎት እንደሚሆን እናያለን ማለት ነው። እዚህ ጋር ባየር ሙኒክ 3 ለ ዜሮ ብሏል። ብዙ ሶስቱም ጋር ስናየው እስካሁን ቦስቲም ስኮር ነውን ያሉት አንዱ ቦታ ላይ ብቻ ቤት ክላንጋ ነው ቦስቲም ስኮር የስ ያሉት። እዚህ ጋር እንግዲህ ያብራራላቸዋል እንዴት እንደገመተው ምን ላይ እንደሆነ ቲሙ አቋም እያንዳንዱን ያሳያቸዋል። እዚህ ጋር ወደ ታች በማለት ደግሞ ኒውካስትል ከሳውዛምፕተን እናያለን። ይህንንስ ምን ይላል ብለናል። ቦስቲም ስኮር ያስኬዳል። እንግዲህ ቅድም ቦስቲም ስኮር አይተናል። ቤት ነምበርስ ጋም ቦስቲም ስኮር አይተናል። እንዲሁም ኒውካስትል ዊን ሰጥቶታል። እዚህ ጋም እንግዲህ ኒውካስትል ሁለት ለአንድ ያሸንፋል ብለዋል። ኒውካስትል ያለው አቋም እና ሳውዛምፕተን በዚህ ሰዓት የተለያየ ስለሆነ ያው ኒውካስትል በጣም የተሻሉ ስለሆነ የማሸንፍ ግምቱ ለእነሱ ተሰጧቸዋል ግን ስለዚህ አንድ ለዜሮ አለቀ ማለት አንድ ለዜሮ ያልቃል፣ ሳይሆን ዜሮ ለዜሮም፣ ሁለት ለዜሮም፣ ማምስ ለዜሮም ሊያልቅ ይችላል። ግን ሰፊ ግምት የሚሰጣቸው ብዙ ጊዜ እዚ ጋር እንደምታዩት እነዚህ የምታዩቸው ደብሊው ደብሊው ዲ የሚሉት ያለፉት ጌሞችን ነው የሚያሳይ። ማለትም ባየር ሙኒክ አሁን እዚ ጋር እንደምታዩት ባየር ሙኒክ ከአምስቱ ጌሞች አራቱን አሸንፏል። እንዲሁም ደግሞ ኮሎኝ ከአምስቱ ጌሞች አንድ አሸንፎ ሶስት ተሸንፎ አንዳቸው ወጧል፣ ይላል እዚህ ጋር እንደምታዩት እንግዲህ ለባየር ሙኒክ አራት ለዜሮ ያሸንፋል። ብለዋል በውስጥም ምስኮር ነው ማለት እንችላለን። ባየር ሙኒክ ዊን ስትሬት መስጠት እንችላለን። ኦቨር 2.5 ማለት እንችላለን ማለት ነው። ከተለያዩ ዌብሳይቶች እንዳየ ነው ግምቱ ተቀራራቢ ስለሆነ ከዛ በኋላ እዚህ ጋር ደግሞ ኢታሊ ሴሪያ ቲፕስ ላይ ላዚዮ የተለያየ ቦታ ላይ ላዚዮ ሁለት ለአንድ ያሸንፋል የሚል አለ። አንዱ ቦታ ላይ ሁለት እኩል የሚል አይተናል። ስለዚህ በውስጥም ስኮር ብንለው ያዋጣል። ምክንያቱም ላዚዮን ባለሜዳ ነው። ኤሲ ሚላንም አሁን ትንሽ ደከም ብሏል። አቻ ምናምን አብስተዋል ካለፉት አምስት ጨዋታ እንግዲህ ሁለት ጨዋታን ያሸንፉ ሶስቱ ናቸው ወጥቷል። እንዲሁም ላዚሁም ሁለት ጨዋታ አሸንፉ ሁለት ተሸንፉ አንዳቸው ወጥቷል ማለት ነው። ስለዚህ ይሄን አይተን ቦዝ ልንለው እንችላለን። የተለያየ ኦቨር 1.5 ልንለው እንችላለን 2.5። እንዲሁም ፒኤስሲቪ ጋር ስንመጣ ሆላንድ ጋ ደግሞ ስንመጣ ፒኤስሲቪ አንድ ለዜሮ ያሸንፋል የሚል አይተናል ከዚህ በፊትም ከዛ ደግሞ ኦቨር 2.5 ማይተናል ቦዝ ቲም ስኮር ማይተናል ስለዚህ ፒኤስቢ ዊን ሊያደርግ ይችላል ብለን መስጠት እንችላለን። አይተን ስታተስን አይተን ከራሳችን ግምት ጋር እንዲሄድ አድርገን ነው መስጠት ያለብን። እዚህ ጋር እንደምታዩት ወደ ታች ስትሄዱ እዚ ጋር ዴንደር ከጆንግ ጄን ካለ ይሄ ቤልጂየም ቢ ናቸው። ግሪክ ላይ ኦሎምፒያኮስ አለ። ሌላ ቦታ ላይም ኦሎምፒያኮስ ቤት ነምበርስ ጋር አይተነዋል። ስለዚህ ኦሎምፒያኮስ ዊን መስጠት እንችላለን። ኖቦዝ ማለት እንችላለን። የተለያየ ሃንጋሪ ዜጋ ፈረንስ ቫሮሽ ከዛላግሬስኪ እንግዲህ እነሱንም ፈረንስ ቫሮሽን ሰጥቶታል። ፈረንስ ቫሮች እንግዲህ ካለፉት አምስት ጌሞች አራቱን አሸንፎ አንዳቸው ወጥቷል። ይሄኛው ባለሜዳው ደግሞ ሁለት ተሸንፎ ሁለት አሸንፎ አንዳቸው ወጥቷል ማለት ነው። እንዲ ያየን እንግዲህ የተለያዩ ፕሪዲክሽኖችን ይሰጠናል ማለት ነው። ወደ ታች ባልን ቁጥር በተለያየ ሊግ የተለያዩ ፕሪዲክሽኖችን እዚህ ጋር ማሜሎዲን እንደሚያሸንፍ ሰጧል አምስት ዊን አድርጓል ማሜሎዲ ያለፉትን። ይሄኛው ደግሞ ሶስታቸው ወጥቶ አንድ ተሸንፎ አንድ አሸንፏል ማለት ነው። ስለዚህ ማሜሎዲ በእሳት ያላቸው አቋም ፋየር ነው። ስለዚህ ማሜሎዲን ዊን ብንሰጠው ሌላ ቦታ ላይ አንድ ለዜሮ ብሎታል። ስለዚህ ኖ ቦዝ ብንለው እዚህ ጋር ያዋጣል ማለት ነው። ወይም ማሜሎዲን ደብል ቻንስ ወይም ማሜሎዲን ዊን እንሰጣለን ማለት ነው። እንዲህ ያለን እንግዲህ እናያለን ማለት ነው። ስለዚህ ፕሪዲክት ዜድ ዶት ኮም ከየትኛውም ዌብሳይቶች አንደኛ ደረጃ የምሰጠው በጣም ብዙ ጊዜ የሚላቸው ኢቨን ኮሬክት ስኮሩ ይሳካል። ብዙ ጊዜ አንድ ለዜሮ ካለ አንድ ለዜሮ ያልቃል፣ አቻ ካለው ድራው ዜሮ ለዜሮ ካለ አንድ እኩልም ሆኖ አቻ ሊያልቅ ይችላል። ብዙ ጊዜ ግምታቸው ይሳካል። ስለዚህ ፕሪዲክት ዜድን ነምበር ዋን ብዬ ሰጥችኋለሁ ማለት ነው። በጣም ምርጥ ዌብሳይቶች ናቸው። እስካሁን ያሳዩችሁ ዌብሳይቶች በጣም ምርጥ ዌብሳይቶች ናቸው። ስለዚህ እናንተ ደግሞ በጥንቃቄ ተጫውታችሁ እንዴት መብላት እንዳለባችሁ እራሳችሁ ተወስናላችሁ ማለት ነው። ከነዚህ ዌብሳይቶች ያገኛችሁትን ፕሬዲክሽን ቀጥታ ማስገባት ሳይሆን ከእናንተ ግምት ጋር መጀመሪያ እንደነገርኳችሁ መጀመሪያ የራሳችሁን ትሰራላችሁ። ፕሌስ ቤት ከማለታችሁ ቤቱን ከመቁረጣችሁ በፊት እነዚህ ጋር ታስተያያላችሁ። ኦኬ ምን መቀየር አለብኝ፣ ምን ሰፊ ግምቱ፣ ምን ተመሳሳይ ነው ምናም የሚለውን በማየት እንግዲህ የራሳችሁን ግምት ትሰጣላችሁ ማለት ነው። በቀጣይ ደግሞ እንዴት አድርገን አሪፍ አሪፍ ጌሞችን መርጠን በትንሽ ጌም ብር እንዴት መብላት እንደምንችል የሚያሳይ ቪዲዮ እሰራላችኋለሁ ማለት ነው ምን አይነት ስትራቴጂ ተጠቅመን ዊን ማድረግ አለብን የሚለውን አብረን እየተጫወትን እናየዋለን ማለት ነው። ለዛሬ እንግዲህ ይሄን ይመስላል የዛሬው ፕሮግራማችን። በቀጣይ እንግዲህ ደግሞ የተለያዩ ፕሮግራሞችን ይዤላችሁ እመጣለሁ። ቪዲዮ ከተመቻችሁ ላይክ ሼር በማድረግ እንግዲህ እንዲሁም ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በመጻፍ እንድታሳውቁኝ በዚሁ በአክብሮት እገልጻለሁ። እንግዲህ ቀጣይ እስከምንገናኝ ሰላም ሁኑ። ሰላም ያቆየን